ግን የሚሰጡን ምግብ ትራፊያቸውን ነበር፣ በዛ ላይ ጥላቻቸው። እናም እናታችን ከዘጠኝ ዓመት የአረብ ሀገር ቆይታ በኋላ ተመልሳ መጣች። ጥሩ ሀብት ስለነበረው በቅናት ጓደኞቹ ገደሉት። በልጅነቴ እስከ መጨረሻው ስቃዬን አየሁት። አክስቴም አሻንጉሊቱ አደረገችው። ግን አንድ ቀን የወንድሜን ስልካን ስቼ ማየት ጀመርኩ። ከቀናት በኋላ ግን ተደብቄ ማየት ጀመርኩን እና ደጋገምኩት። በዚህ ሱስ ምክንያት ብዙ ነገሮችን አጥቻለሁ እያጣሁም ነው። በ16 ዓመቴ እንደ ቀልድ የጀመርኩት 24 ዓመቴ ላይ ደርሻለሁ። እኔና አላህ ብቻ ነን የምናውቀው። አሚን መልቲሚዲያ ፕሮዳክሽን የከበረ ሰላምታችን በያላችሁበት ድረሳችሁ ውድ አሚን መልቲ ሚዲያ ፕሮዳክሽን ተከታታዮቻችን የእኔ ታሪክ በተሰኘው ፕሮግራማችን በድጋሚ ተገናኝተናል። ዛሬም በርከት ያሉ ታሪኮችን ወደ እናንተ የምናደርስን የሚሆነው እናንተም እንደተለመደው እንግዲህ የሚኖራችሁን ማንኛውም ሀሳብና አስተያየት በቁጥር እየከፋፈላችሁ ኮሜንት ሴክሽን ላይ አስቀምጡልን። በተጨማሪም ደግሞ እናንተም ታሪካችሁን ማጋራት ከፈለጋችሁ እስክሪኑ ላይ በምትመለከቱት ስልክ ቁጥር ወይንም የቴሌግራም እና የቲክቶክ አድራሻዎቻችን ላይ ልታጋሩ እንችላላችሁ ከኛ ጋር ሲሆናችሁ ከልብ አድርገን እናመሰግናችኋለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰቦቻችን ብትሆኑ እጅግ በጣም ደስ ይለናል። ወደ ዛሬው ፕሮግራም እናልፋለን። መልካም ቆይታ ይሆንላችሁ። አሚን መልቲሚዲያ ፕሮዳክሽን። የመጀመሪያዋ ባለታሪካችን እንዴት ትላለች? አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱሁ እንዴት ናችሁ? የእኔ ታሪክ ብዙ ነው ባንዲ ሊያልቅ አይችልም። ከምን እንደምጀምርም በእርግጥም አላቅም። እናትና አባት የተለያዩት ገና ለስድስት ዓመታችን ነው። እናም እናታችን ከአባታችን ጋር ከተለያዩ በኋላ ወደ አረብ ሀገር ስደት ሄደች። አባታችንም እኛን ብቻውን ማሳደግ ጀመረ። የእናታችን ቤተሰቦች ጎረቤቶቻችን ናቸው፣ ነገር ግን አባታችን ነበር ዳቦ እየጋገረ የሚያበላን። እናም አባታችን ወደ ጫካ ለስራ ሲወጣ ለአያቴ ምግብ ለልጆች ያስቀምጡልኝ ሲላት አያቴም ትንኝ እያስቸገረኝ ነው ብላ አሻፈረኝ ትለዋለች። አባታችንም አማራጭ ስለሌለው ሙቀጫ ውስጥ አስቀምጦልን ይሄዳል። የአባታችን ፈተና በቃላት የሚገለጽ አይደለም። እጅግ በጣም ብዙ ፈተናዎችን አይቷል። እናም የምንኖርበት ቤት የእናቴ ስለሆነ ውጡ አሉን። በዛ ሰዓት ቤት የምንከራይበት ብር እንኳን አልነበረንም። እናም ለተወሰነ ጊዜ የሰው ቤት ላይ ተጠግተን ኖርን። እና እኔና እህቴ አያታችን ጋር ገባን። ግን የሚሰጡን ምግብ ትራፊያቸውን ነበር፣ በዛ ላይ ጥላቻቸው። ከዛ በኋላ ግን አባቴ ጠንክሮ ከሰራ በኋላ የሳር ቤትም ቢሆን ሰራ። እህቴንም ወሰዳት፣ እኔ ቀረሁ። ሆኖም እኔም ከተወሰነ ጊዜ በኋላ እኔንም ወሰደኝ። ምንም እንኳ ቤታችን ባይሞላ ደስተኞች ነበርን። ከፍ ስንልም ስራ እንድሰራላቸው እኛን መጠጋት ጀመሩ። እናታችንም ስትደውል እንድናወራት አይፈልጉም። እናታችን ለእኛ ብላ የላከችውን ነገርም እነሱ ናቸው የሚጠቀሙት። እናም እናታችን ከዘጠኝ ዓመት የአረብ ሀገር ቆይታ በኋላ ተመልሳ መጣች። በዚህ መሀል በጣም ብዙ ነገሮች አልፈዋል። እናም እኔ ወደ እናቴ ጋር ሄድኩኝ፣ ግን ምንም ልንስማማ አልቻልንም። እንዲህ እንዲህ እያለን እህቴ ኮሌጅ እኔ ደግሞ አስረኛ ክፍል ደረስኩኝ። እህቴ የግለን የምትማረው እናም አባቴ ብር በሌለው ጊዜ እናቴን ክፈይ ስትባል እኔ እኔን እንደምታስተምር ተናገረች። ለዛ ብዬ ማትሪክ ላይ የእናቴ የመጀመሪያ ልጇ ተመርቆ ሊያየን ሲመጣ ከሱ ጋር ካልሄድኩኝ ብዬ ወደ ወሎ ሄድኩኝ። ነገር ግን እሱ ሊያስተምረኝ ፈቃደኛ አልነበረም። እናም ሳያስተምረኝ ቀረ። ወደ ቤት ብመለስም አባቴ ሁለታችንን ከፍሎ ሊያስተምረን ስለማይችል አንድ አመት ሙሉ ቤት ተቀመጥኩኝ። ተመልሼ ስመጣም ጓደኞቼ እየተማሩ እኔ ብቻ ስለቀረሁኝ በጣም ከፋኝ። ወዲያውኑም የጎሌ ስራ ጀመርኩኝ፣ ያው ክላስ እስክጀምር ብዬ። አባታችንም ሁለታችንን ማስተማር ስላለበት የቡና ለቀማ ስራ ገባ። እኔም አማራጮችን መፈለግ ጀመርኩኝ። ሀገር ቀይሬ ሰው ቤት እየሰራሁ ለመማር ብወስንም እህቴ ግን ከለከለችኝ። በዚህ መሀል አክስቴ ሰራተኛዋ ሂዳ ስለነበረ በእሷ ቦታ እኔ ገብቼ እንድሰራ ጠየቀችኝ። እኔም ተስማማሁ። ከዛ ጎን ለጎን ለወንደላጤ ልብስ አጥባለው፣ ምግብ አበስላለው፣ ገበያ ሰራለሁ። እንዲህ እያልኩኝ ትምህርቴን ቀጠልኩኝ። ከእኔም አልፌ ለቤተሰቦቼ የምችለውን ማድረግ ጀመርኩኝ። አልሐምዱሊላህ። በስተመጨረሻም ተመረክኩኝ ተመረኩኝ። ስራ ፍለጋም ሀገር ቀየርኩኝ። ለወራት ስራ ባላገኝም ነገር ግን ተስፋ አልቆረጥኩም። ካለፈው አይብስም ብዬ ሶብር አደረግኩኝ። አሁን ላይ አልሐምዱሊላህ ያ ሁሉ ነገር አልፎ የጤና ባለሙያ ሆኝ ያለው እህቴ ይህንን ያካፈልኳችሁ ፈተና ጠንካራ እንደሚያደርግ እንድታውቁ ስለፈለግኩ ነው። እናም ፈተናን አትጥሎት ይላል። ኮንግራ ነው የሚባለው፣ አይደለም እንደዚ አይነት ነገር ሲሰማ በጣም ብዙ ትግሎችን አሳልፋ እዚህ ላይ ደርሳለች እና ያው እህታችን ይህንን ታሪክ ያጋራችን ብዙ መከራዎች እና ፈተናዎች ብታሳልፍም ግን በአላህ ፍቃድ እና በእሷ ጥንካሬ ደግሞ እዚህ ደረጃ ላይ ደርሳለች እና በጣም ደስ የሚል ዜና ነው እና ማሻላህ፣ በርቺ፣ አላህ ካንቺ ጋር ይሁን። ይህንን ታሪክ ስላጋራሽንም እናመሰግናለን። ለሌሎች እህቶቻችንም ብርታት ይሆናል ብዬ አስባለሁ። ወደ ቀጣዩ እናልፋለን። ሁለተኛዋ ባለ ታሪካችን ደግሞ እንዴት ትላለች። እህቴ ከምን እንደምጀምርልሽ አላቅም። እናቴ ሙስሊም ነበረች። በሆነ አጋጣሚ ለስራ ከሀገር ትወጣለች። ማለትም ካለችበት አካባቢ ትረቃለች። እናም አባቴን ተዋወቀችው። እሱ በዕድሜ ከሷ ይበልጥ ነበረ። እሷ ትንሽ ልጅ ብትሆንም እሱን በጣም ትወዳለች። እናቴ ከገጠር በ14 ዓመቷ ነበር ከሀገሯ የወጣችው። እናም ብዙ ሳይቆዩ አብረው መኖር ጀመሩ። ያለ ኒካህ እሷ ከፍራ አብሮ መኖር ጀመሩ። በዚህም ምክንያት የእናቴ ቤተሰቦች እናቴን ጠሏት፣ አገለሏት። አባቴ ብቻ ነው ለእሷ የነበራት እና ብዙም ሳይቆይ እኔም ተወለድኩኝ። እንደነገሩኝ ከሆነ በጣም ደስተኞች ነበሩ። ከዛም እኔ ሁለት ዓመት ሲሞላኝ አባቴ ጥሩ ስራና ጥሩ ሀብት ስለነበረው በቅናት ጓደኞቹ ገደሉት። እናቴም ብቻዋን ቀረች፣ የነበረንን ንብረት በሙሉ ወሰዱባት። እናም ምኔን ይዛ ሀገር ቀየረች። እንደምንም ብላ ቤተሰቦቿን እየተለማመጠች እነሱ ጋር ተጠጋን፣ ሙስሊሞችም ሆነን እናም በስቃይ አሳደገችኝ። ልክ አራት አመት ሲሞላኝ ለአክስቴ ሰጣኝ፣ ሄደች አክስቴ ግን የልጆችን ሁሉ ነገር ልትጋርኝ የመጣሽው ብላ ትበሳጫለች። እና ተጨቆንኩኝ። ግን ደግሞ እናቴ እየሰራች በየወሩ ብር ትልክ ነበር። ፈተና የሆነ ሰው ታውቂያለሽ፣ ሲበዛ ስግብግብ ሰው ናት። እንዲህ እንዲህ እያለ እናቴን ደውዬ እያለቀስኩ እሷንም እያስለቀስኳት ዘጠኝ ዓመት ሲሞላኝ እናቴ ሞተችብኝ። በልጅነቴ እስከ መጨረሻው ስቃዬን አየሁት። አክስቴም አሻንጉሊቱ አደረገችኝ። በጊዜው ህፃን ስለነበርኩኝ የእናቴ ሞት አልታወቀኝም። እያደኩኝ ስመጣ ግን ከዛ ቤት መቼም እንደማልወጣ ሲገባኝ በጣም አልቅሼ ነበር። ሲበዛ ደግሞ በጣም ዝምተኛና ብቸኛ ልጅ ነኝ፣ ከማንም ጋር አላወራም። በትምህርት ጥሩ ውጤት አለኝ፣ ግን እናቴ ስትሞት አይዞሽ ብሎ የሚያበረታታኝ ሰው ጠፋ። አክስቴ ትምህርቴን ትቼ የቤት ውስጥ ስራ እንድሰራ ትፈልግ ነበር። አትሄጂም ስትለኝ እሄዳለሁ ብዬ ስሄድ እና ስመለስም ትመታኛለች። ትምህርት ቤት ራሱ የሚሄደው ለመማር ሳይሆን ትንሽ ለማረፍ ነበር እና እንደምንም አስራ ሁለተኛን ጨረስኩኝ፣ ግን ውጤት ቀረብኝ እና በጣም አለቀስኩኝ የሚያስተምረኝ ሰው ያለኝ ይመስል ይህንን ሁሉ ጊዜ ስማር ውጭ ላይም አክስቴ ስራ ታሰራኝ ነበረ እና ስመጣ ብሩን ስለምትቀበልኝ እየሰረኩኝ መደበቅ ጀመርኩኝ። በዛ ብር ደብተር እገዛበታለሁ ከየት አመጣሹ ስትልኝ ልጆች ሰጠውኝ ነውላታለሁ። እናም ሁሉም ነገር ለሄር ነው ብዬ እራሴን እያበረታታው፣ ድሮም ትምህርቴን ላለማቋረጥ ነበር በፈጠና የተማርኩት። አሁን ትምህርቴን ስጨርስ ከቤት ወጣሁ። አሁን ላይ ከእሷ ቤት ነበር አሁን ላይ ከእሷ ቤት የተሻለ ህይወት አለኝ እንጂ ተፈትኛለሁ ግን አልሐምዱሊላህ አሁን ስደት ላይ ነኝ እና ጥሩ ህይወትም አለኝ ግን ቤተሰብ ያስፈልገኛል ወይስ አያስፈልገኝም የሚለው ነገር ግን ግራ አጋብቶኛል የአባቴ ዘመዶችን አላቃቸውም አባቴን ሳላውቀው ሞተ እናቴንም እንዳልጠይቅ የለችም የእኔን ዘመዶች ደግሞ በጣም ነው የምጠላቸው ነገር ግን የሆነ ቀን ያስፈልጉኛል ብዬ አስቤ ሳወራቸው በጣም የሚያስፈራና ማስጠንቀቂያ ያዘለ የሚመስል ህልምን አየሁ። ምን ላድርግ? እነሱ አሁን ገንዘብና ስራ ስላለኝ በጣም ይፈልጉኝ ጀምረዋል። ወላሂ ሰው ያስፈልገኛል ግን እጠላቸዋለሁ። ልቅረባቸው ወይስ ምን ትመክርኛለሽ? ህልሙ ደግሞ ተደጋገመብኝ። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ጨነቀኝ ትላለች በጣም ከባድ ነገር ነው ግን እኔ አሁን እኔ ብሆን ብዬ አሰብኩኝ በቦታው እና እንደዚህ አይነትን ህይወት እንዳሳልፍ ያደረጉኝን ሰዎች ድጋሚ ቀርባቸዋለሁ ብዬ አላስብም። እንደ እስልምና ዝምድና መቁረጥ በጣም የተጠላ ቢሆንም፣ ግን በቀርባቸው የድሮ እንክፋታቸው ሊመለስ ይችላል ብዬ ምፈራ አይነት ከሆነ እኔ እንደኔ ባትቀርባቸውና የራሷን ህይወት ብትኖር እየተሻለ ነው ብዬ አስባለሁ። እንደ እስልምናው ደግሞ ዝምድና መቁረጥ በጣም የተጠላ ነገር ነው። ግን ዞሮ ዞሮ ክፋትን የሚያስቡ ለእሷ ጥሩ ነገር የማያስቡላት ከሆነ ዞሮ ዞሮ ያሳለፈችውን ህይወት መድገም ስለሚሆን እንደኔ ያው ህልሙ ቢያስፈራም ደግሞ ህልሙም ብትቀርባቸው ነው የባሰ የሚሆነው፣ ስለዚህ እንደኔ ብትርቃቸው ላለው። እናንተም እንግዲህ ያላችሁን ሀሳብና አስተያየት በኮሜንት ቁጥር ሁለት ብላችሁ አስቀምጡላት። ወደ ቀጣዩ እናልፋለን። ሶስተኛው ባለታሪካችን ደግሞ እንዲህ ይላል አሰላሙ አሌይኩም ወረሐመቱላሂ ተዓላ ወበረካቱ የእኔ ታሪክ እንደዚህ ነው የ24 ዓመት ወጣት ነኝ ተምሬ ተመርቄያለሁ ስራም አለኝ እሰራለሁ ግን በህይወቴ ደስተኛ አይደለሁም ምክንያቱ ደግሞ ከአመታት በፊት 16 ዓመቴ ላይ የተፈጠረ ነገር ነው ለቤተሰቦቼ የመጨረሻ ልጅ ነኝ እናቴ ከአባቴ ጋር የተለያየችው እኔን ስትወልድ ነበር እና በእናት እጅ ነው ያደኩት በስነ በዲንም በትምህርትም ጎበዝ ነበርኩኝ። የደረጃ ተማሪም ነበርኩኝ። ዝምተኛና ሰው የምቀርብ ጥሩ ባህሪ ያለው ልጅ ነበርኩኝ። ግን አንድ ቀን የወንድሜን ስልኩን አንስቼ ማየት ጀመርኩ። ግን ጥሩ ነገር አልነበረም ያየሁት የሐራም ቪዲዮ ነበር ያየሁት እና ደንግጬ ስልኩን አስቀመጥኩት። የመጀመሪያ ነበር እንደዚ አይነት ነገሮችን ስመለከት። ከቀናት በኋላ ግን ተደብቄ ማየት እና ደጋገምኩት። በወጣትነት መጀመሪያ በአስራ ስድስት ዓመቴ መጥፎ ነገሮች ውስጥም ገባሁ። የራሴንም ስልክ ያስኩኝ እና ከቀን ወደ ቀን ያንን የሐራም ቪዲዮ ማየት ጀመርኩኝ። እናም ሱስ እየሆነብኝ መጣ። ከዛ ማስተርቤሽን ጀመርኩኝ፣ ሱስ ውስጥም ገባሁኝ። በቀን ይህንን ድርጊት ሁለቴና ሶስት ጊዜ አድርገው ነበረ። ቀስ በቀስም ከሰው ጋር መራቅ ጀመርኩኝ። ብቻዬን ብዙ ጊዜ አሳልፋለሁ። ትምህርትም ቀነስኩኝ፣ ቅርዓትም ተውኩኝ፣ አጠቃላይ ኮንፊደንሴን አጣሁ። ስንፍና ሰነፍና ስልቹ ሰው ሆንኩኝ። እንደዛም ቢሆን ዩኒቨርሲቲ ገባሁኝ፣ ጥሩ ውጤትም ነበረኝ። ግን ዩኒቨርሲቲ ላይም ብዙ ክላስ አልገባም ነበር። በዛም ምክንያት ውጤት የተበላሸ የምፈልገው ዲፓርትመንትም የማልፈልገው ዲፓርትመንትም ተመርቄ፣ አልሐምዱሊላህ ስራ አለኝ እየሰራው እኖራለሁ ግን እስካሁን ድረስ ፖርኖግራፊ እና ማስተርቤሽን እንዳለ ነው። ብዙ ጊዜ ምርር ብሎኝ ለማቆም ወስኜ የነበረ ግን አልቻልኩም። በዚህ ሱስ ምክንያት ብዙ ነገሮችን አጥቻለሁ፣ እያጣሁም ነው። በ አስራ ስድስት ዓመቴ እንደ ቀልድ የጀመርኩት ሀያ አራት ዓመቴ ላይ ደርሻለሁ። ለስምንት ዓመት ሱስ ላይ ነኝ። ይህንን ነገር ማንም አያውቅም፣ እኔና አላህ ብቻ ነን የምናውቀው። ለመጀመሪያ ጊዜ ነው ለሰዎች ታሪኬን ሳጋራ እና ላንቺ ስነግርሽ እንዲሁም ለቤተሰቦችሽ ሳካፍላችሁ እኔ ምን ማድረግ እንዳለብኝ ስለማላቅ ነው አሁን ላይ። ምክንያቱም ብዙ ነገሮችን ሞክሬያለሁ ግን መተው አልቻልኩም እና ሀሳብ አስተያየት ካላችሁ አካፍሉኝ። ማንም የማቀረው ሰው ኦኬ፣ ማንም የማማክረው ሰው የለኝም። ለዛ እንዴት ብዬ ለጓደኞች አወራለሁ እና እናንተ ምክር እና ሀሳብ እንዲሁም ማስተያየታችሁን አጋሩኝ ይላል። ይህንን ታሪክ ልክ እንዳየሁት ያው የኔን ሀሳብ አስቀምጬለታለሁ። ትንሽ ፐርሰናል የሆነ ነገር ስለሆነ ከዚህ መንገድ እንዴት መውጣት እንዳለበት ያው፣ መጀመሪያ ከእንደዚህ አይነት ከባድ ሱሶች የምንወጣው መጀመሪያ የነገሩን ክብደት መረዳት ነው። ከዛ ደግሞ ወደ መፍትሄው የምንቀርበው ልክ ነገሩን ስንጀምረው በፕሮሰስ አደል የጀመርነው፣ ከአንድ ቪዲዮ ወደ ሁለት ቪዲዮ፣ ከዛ ያንን ነገር ደግሞ ወደ ራሳችን እንድናደርገው ፕራክቲስ እንድናደርገው ስለተደረገ ይህንንም ለማቆም ፕሮሰስ ያስፈልገዋል። መጀመሪያ የነገሩን ክብደት በአላህ ዘንድ በዱኒያም በአኸራም ምን ያህል ከባድ እንደሆነ ለራሳችን ለልባችን መንገር፣ አእምሯችን ያንን ነገር ካመነበት ከዛ ነገር ለመራቅ ቢያንስ አንድ ስቴፕ ወደፊት እንድንሄድ ያደርገናል ያምናለው። እና የነገሩን ክብደት በደንብ መረዳት በቁርአን በሀዲስ ይህ ነገር ምን ያህል ነው ክብደቱ ብለን መረዳት እና እንደዚህ አይነት ችግር ያለበት ደግሞ እሱ ወይም የሆነ ሰው ብቻ ሳይሆን በጣም ብዙ ሰዎች በዚህ ሱስ ውስጥ እንዳሉ ማሰብና ማወቅ ይገባናል። እና ደግሞ በዚህ ላይፍ እያሉ የተመለሱ ሰዎች አሉ ከዚህ ሱስ ውስጥ የወጡ ሰዎች የሰሩት ቪዲዮ አለ። እሱንም ማየት ካላህ ጋር ደግሞ በደንብ ኮኔክት ማድረግ ተውበት ማድረግ። ይህ ወንጀል ከወንጀልም የከፋ ወንጀል እንደሆነ አውቀን ከዚህ ወንጀል ለመራቅ ተውበት ማድረግ ካላህ ጋር በደንብ ኮኔክት አድርጎ ከዚህ ነገር እስከ ዘላለሙ ለመለያየት እንትን ቁርጠኛ ውሳኔ ወሰነን ወደ አላህ መመለስና ተውበት ማድረግ ነውና፣ ይቻላል። አልችልም እያለ ነው ወንድማችን፣ ግን ይቻላል ምክንያቱም ከዚህ በፊት አላደረከውም ስለዚህ፣ መጀመሪያ ልክ ስታደርገው እንደነበረው አይነት ፕሮሰስ አሁንም ማድረግ ትችላለ። ልክ ለማቆም ያለው ፕሮሰስ ልክ ስትጀምረው እንዳለው ፕሮሰስ ስለሆነ ቀስ በቀስ ሂደት በሂደት ይስተካከላል እና ከአላህ ጋር ደግሞ ምንም የማይቻል ነገር የለም። ይህም ብቻ ሰው ሌሎችም ስሶች እንደዚህ ለማቆም የምትፈልጉ ሰዎች ካላችሁ ከአላህ ጋር በደንብ ኮኔክት ስታ ልባችሁን ካደረጋችሁት ምንም ነገር ያቅታችኋል ብዬ አላስብም እና ይሄ ተውበተ ነሱሃ የሚባለው ጥርት ያለች ተውበት ስናደርግ ደግሞ ልባችን ውስጥ መንፈሳችን ሲጠነክር ያኔ ጥሩ የሆነ መንገድ እንይዛለን ብዬ አስባለሁ እና ይህንን ነው የምመክረው። እናንተም ደግሞ በዚህ መንገድ አልፋችሁ ከሆነ ወይም ደግሞ አጠገባችሁ ያለ የምታውቁት ሰው ካለ ምን አይነት መፍትሔ ተጠቅሞ ወደዚህ መንገድ እንደገባ በኮሜንት አሳውቁን። እና ወንድሜ አንተ ብቻ አይደለህም በጣም ብዙ ሰዎች እዚህ ችግር ውስጥ አሉና ምንም እንዳታስብ። አላህ ደግሞ ይወድሃል። ከዚህ መጥፎ ነገር ደግሞ እንድትወጣ ይፈልጋል። ስለዚህ አንተ አንድ ስቴፕ ወደ አላህ በቀረብክ ቁጥር አላህ የሚያግዝሃል በተውበት ነው ይህንን ነገር ማጥፋት የሚቻለው እና አላህ ያግዝህ። እናንተም ዱ አድርጉለት። መፍትሄዎችም አለ ብላችሁ የምታስቡት ካለ በኮሜንት አስቀምጡለት። ሶስት ቁጥር ብላችሁ ማለት ነው ይህን የምታስቀምጡለት። ይህንን ይመስላል እንግዲህ አሚን መልቲሚዲያ ፕሮዳክሽን ውድና የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበረ። ለሚኖራችሁ ማንኛውም አስተያየት በኮሜንት ሴክሽን ላይ ያስቀምጡልን። ከኛ ጋር ስለሆናችሁ ከልብ አድርገ እናመሰግናችኋለን። በተጨማሪም እናንተም አጋራት የምትፈልጉት ታሪክ ካላችሁ እስክሪኑ ላይ በምትመለከቱት ስልክ ቁጥር ወይንም የቴሌግራም እና የቲክቶክ አድራሻዎቻችን ላይ ልታጋሩን ልትልኩልን ትችላላችሁ። ከኛ ጋር ስለሆናችሁ በድጋሚ ከልብ እናመሰግናለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰቦቻችን ብትሆኑ በጣም ደስ ይለናል። በቀጣይ ክፍል እስከምንገናኝ ሰላም ቆዩልን።